ሰላም ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ወይኔ፣ ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነኝ። እንኳን አደረሳችሁ ለደግማ ትንሳኤ እንዲሁም ለዋናው ፋሲካ። ጠፍቻለሁ፣ በጣም ይቅርታ፣ አልተመቸኝም እና ዛሬ አንድ ነገር ልላችሁ ነው የመጣሁት። ፕሊስ፣ መላ ክርስቲያን አንድ ነገር ልንገራችሁ፣ እኛ የተሸከምነው ስጋ ፈራሽና በስባሽ እንዲሁም ደግሞ ጊዜያዊ ኃጢአተኛ ኃጢአት የተሸከመን ብዙ ኃጢአት የሰራ በምን የባከነን በሀሳብ በሁሉም ነገር የባከነ ሰውነት ይዘን ይህን አባቶች ቆባቸውን ተሸክመው እመቤቴ ቤቴ እንዲህ ናት፣ እመቤቴ እንዲህ ናት፣ ቅድስተ ድንግል ማርያም እንደዚህ ናት፣ ቅድስተ እንደ ድንግል ማርያም እንደዚህ ናት። መጀመሪያ ቅድስት ድንግል ማርያም እመቤቴ ቤቴ ጭንቃ አማላጅቷ ሴቶቹን በምጥ ጊዜ የምትደርስላቸው ለእኛ ለሴቶች ጠበቃና መከታ የሆነች ከልጇ የምትለምን ኢየሱስ ክርስቶስ ራሱ አክብሮ ነው ከስጋዋ ስጋ ከነፍሷ ነፍስ ነስቶ እያለ ነው። መንጸሌው ማለት ነው እና፣ አሁን እኔ ውሻውኛ የመጣሁት በቃ በጣም ውስጤ ይብሰለሰላል። እና የተደረገለት ነው የሚያውቃት እመቤቴን፣ የሆነለት የተጠቀመባት ነው የሚያውቃት። እኔ እግዚአብሔር ነፍሴን ሁላ ታድናለች ብዬ ነው ማሰበኝ። እመቤት በቃ ነፍሴን ሁሉ ለሷ ሰጣታለሁ። ምክንያቱም ልጇ ወዶ ፈቅዶ ነፍሷን ከነፍሷ ነፍስ ከስጋዋን ስጋ ከነሳ እኛ ኮ የምንማለደው በሱ ከሷ ነፍስና ከሷ ስጋ በነሳው እሱም ችሎታው እንዳለው ሆኖ ድርጊቱ እንዳለው ሆኖ ግን የምንጠቀመው ተጠቃሚ የምንሆነው በእሷ በነሳውና ነፍስና በእሷ በነሳው ስጋ ነው። እኛን አስተምሮ እኛን እንድናቀው ልደት የማይቆጠርለት ልደት ተቆጠረለት ተብሎ እና አንዳንድ አባቶች በእውነት ነው የምላችሁ፣ ማርያም ማርያም እንዲትባል ማርያም እንዲትባላለች ማለት እሷ ምንም ብትባልኩ አይመጥናትም። የኛ ፋል ናት አላልናት፣ ምን ክብር ይቀንስባታል? የኛ ራሳችን ክብራችን እናቀለው ራሳችንን እንኳን የኛ ራሳችን ነው ክብር የምናጠቁ ሆነስትሊ እና እመቤቴ ያደረገለችለት ሰው ነው የሚያውቃት። ከሞት የምታነሳ እናት ናት ያለችን ማለት ነው። ልጆቹን ተንከባክባ የምትጠብቅ የዘላለም ህይወት ያላት እንደኛ በኃጢአት ያልተነከረች ኃጢአትን የማታውቅ ፍጹሚት ቅድስት ድንግል ማርያም ለሁላችን የደረሰችልን እናቀዋለን። በማን ነው ቆሞ የሚሄደው? እኔ ቅርቤ እንባዬን የምታብስ አጠገቤ የሆና ልጄን የምትንከባከብ አይዞሽ የምትለኝ የምታግዘኝ፣ በደከመኝ በአቃተኝ ጊዜ የምትደርስልኝ ጽናት ሁና የምትቆምልኝ ማርያም ናት። እኔ ምስክሬ አሜሪካን አገር እንድመጣ የረዳችኝ፣ ቤተሰቦችን እንዳስተዳደር ራሴን እንድለውጥ ያገዘችኝ፣ ለሰው እንዳግዝ እንድተርፍ ያደረገችኝ ቅድስ ድንግል ማርያም ናት። እኔ ምስክር ነኝ። እንደኔ ምስክር የምትሆኑ ሼር አድርጉት። እኔ ዛሬ እንዲህ የኔ ቢጤ ሆኜ የመጣዎት በቃ ስለሷ ካል ሳል መሰክር ብቀር እኔ ላይክ ስሟን ባደባባይ እስከ አስራ ስንት ሺህ ያ ሰው ያያል ማለት ነው። የኔን ቻናል አሁን ባያየውም እስከ ሁለት መቶ እስከ ሶስት መቶ ሺህ ሰው አይቶታል። እና ለምን አምስት ሰው አይከታተለውም? ዛሬ ልላችሁ ነው የምፈልገው። አዝኛለሁ በጣም ሰሞኑን ምንም ደስታም አልነበረኝም። በእግዚአብሔር በትንሳኤው ብደሰትም ግን የሆነ ችግር ስለነበረ የቤተሰብ ችግር ዝም ብሎ ሜዳ ማይዘራ እሷ ናት ያሳለፈችው ያን ችግር ማለት ነው። እና የሚልላችሁ ፈልጌ ነው። እኔ እንዲያውም ነጠላ ለብሼ የአገር ልብስ ለብሼ መጥቼ ለማመስገን ፈልጌ ነበረ፣ ጊዜ አጠሁ። ላይፍ ላይ መጥቼም ስለ እሷ መመስከር ፈልጌ ነበረ፣ ጊዜ አጠሁ። እና የእኔ ምስክርነት እሷ አያሻትም፣ ምክንያቱም እሷ ብዙ ምስክሮች አሏት። ብዙ የተደረገላቸው እነ አባ ጊዮርጊስ ዘጋስጫ እነ ቅዱስ ኤፍሬም አስራ ሰባት ሺህ መጻፍ የጻፉ ስለ እመቤታችን የሚያውቁ እመቤቴ፣ ውዳሴ ማርያም በየቀኑ እንድትወደስ ያደረጉ ስለሷ ሚስጥራት የጻፉ የመለኮሳት የጻድቃን ተጋድሎ እና ቡነ ተክለ ሃይማኖት የደረሰች እመቤቴ፣ ለኛም ምድርስ እመቤቴ፣ ዛሬም ነገም ምደርስ፣ በኃጢአት በገባን ጊዜ ምታማልድልን ልጇን፣ ምትለምንልን ልጇን እኮ አራት አመት ነው ያጠባችሁ፣ ጡቷን አስባችሁታል። እናቶች እንግዲህ የልጅ ፍቅር ምን ያክል እንደሆነ እናት ደግሞ ልጁን እንዴት አድርጎ እንደሚወድ ታውቃላችሁ? እና በእነሱ ግንኙነት የእግዚአብሔር የኢየሱስ ክርስቶስ እና የእመቤታችን ግንኙነት እኛ ኃጢአተኞች ምንፈታው በሰው ህሊና የሚፈታ አይደለም። ይመስለኛል። እኔ በጣም ስለ ሀይማኖቴ መመስከር እችላለሁ። ምክንያቱም ስለ ተደረገልኝ ስለ ተደረገልኝ ብቻ ሳይሆን እውነተኛ ቀጥተኛ እምነት ስለሆነ እና ውድ ቤተሰቦቼ ፕሊስ በቃ አትከራከሩ። በቃ የተደረገለት ይመናት በቃ። እና እንዲሁ በእውነት ነው የሚላቸው። ስለ ሰው ማውራት አልፈልግም እኔ ትዝተው እነዘርፌ እነ ትዝተው እና ደግሞ ያ በጋሻው የሚባሉ ዘማሪዎች የነበረው ጊዜ አሁን በቀደም ጥቁር ጥቁር ቲሸርት ለብሶ ሳየው በቃ መልኩም እንደዛም አልነበረም ከው ከው ሲል ቆል አንዴ ወይኔ ጉዴ ውቃቤ ተገፏል አይት እንትና ተዝታውም እንደዚሁ ያን ነው የመሰለ ትቶ ሃይ ጃኪ ሰላም ሰላም ተመልካቾቼ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እንዴ፣ አመሰግናለሁ እድሜና ጤና ይስጥልኝ። በእውነት በሰዎች በባላችሁ ችግር ላይ ሰው ሲተባበራችሁ ሲጸል ያላችሁ ለምትቀርቡት ሰው ስትናግሩ እግዚአብሔር የሚሰማል አይደል? ብዙ ላይክ ዩ ኖ እግዚአብሔር በሚመሰገንበት እንዲመሰገን ስናረግ በጣም በጣም። እኔ የሚገርማችሁ ነገር ከባህሬ ውስጥ ብዙ ጓደኞቼ የዋህነሽ የዋህነሽ ሲሆን፣ አንዳንዶች ደግሞ በጣም ሞኝነሽ ሞኝነሽ ሞኝነሽ ይላሉና እኔ እውነት ለመናገር ያስቀየምኩት ሰው ይኖራል እንጂ የምጠላው ሰው የለኝም። ተጣልቼ የተለየት ሰውም የለኝም እና ከስንት ዓመት በፊት ማቀው ልጅ ጓደኛ ነበር እና ሂ ቴክስ ሚ ቱዴይ ኦ ማይ ክድን ሰው ያልሞት ሰው ይገናኛል እና ሎንግ ታይም ይገርማል። መጥፎ ስራ ሰርታችሁ አትለዩ ከሰው ጋር። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለጸሎተ ሐሙስ አደረሰን አደረሳችሁ። እንዴት ናችሁ? ጾማችን እንግዲህ ኦልሞስት ትንሽ ቀን ነው የቀረው እና በጣም ደስ የሚል የሚያስደስት ሁላችንንም በቃ ነው ለዚህ ስላደረሰን እናመሰግናለን። ያዘናችሁ እንዲሁም ደግሞ መከራ የደረሰባችሁ እግዚአብሔር በትንሳኤው መከራችሁን ያቅለለላችሁ። ውድ ቤተሰቦቼ ጠፋሁኝ። ሰሞኑን ደግሞ ያው ቢዚ ነው፣ የበዓል ስራ አይደለ። አይኔ ሁሉ ራሱ እንባ በንባ ሆኗልና አይዶን ፊል ዛት ማች ኢነርጀቲክ፣ ኢነርጂ የለኝም፣ ድክም ብሎኛል እና ውድ ቤተሰቦቼ፣ የተደሰታችሁ በያላችሁበት ሰላማችሁን ይብዛ። እኔ በጣም ደህና ነኝ። አታስብ ክሬም ልልክልሽ ምናምን እያላችሁ ብዙ ልጆች ኮሜንት እያረጋችሁልኝ ነው። እሺ አመሰግናለሁ። የሆነች ልጅ ሰጠኝ። እንግዲህ እንደምታዩት ትንሽ ለውጥ አለው። ያው እንዲሁም እንደዚህ ፔሪድ ሲመጣ ነው የሚመጣ ሁልጊዜ እና የውስጣዊ ችግር ነው ብዬ ስላስብኩኝ ከዶክተሬ ጋር በደንብ መነጋገር አለብኝ። እንደገና ለራሴ ጊዜ መስጠት አለብኝ። ለራሴ ጊዜ ስላልሰጠኝ ነው እንጂ እንደዚህ የባሳ አይሆንም ነበር ብዬ አስባለሁኝ። በዛ ላይ ደግሞ የሆነ የማስበው ነገር ስላለ ስለ ቤቢ እሱም ጭምር ይመስለኛል። ና አንዳንዴ ሀሳብ ስለሲበዛባችሁ ፕሬሽር ይመጣባቸዋል። ና እግዚአብሔር አምላክ ሀሳባችንን ያቀለለልን ኢየሱስ ክርስቶስ በቁስሉ ይፈውሰን በደሙ ይዋጅን በዓሎን የሰላም፣ የደስታ፣ የጤና ያደርግልን። እንግዲህ ሴቶች፣ ሴቶቻችን ስፔሻሊ እናንተ ላይ ነው ብዙ መከራ የሚበዛው ስራው፣ በዚህ ዶሮ አለ፣ በዚህ ሽንኩርት ማቁላላት አለና የሚገርማችሁ ነገር አሁን እንዲሁ በሞደርን መልክ ሽንኩርቱን ቶሎ እንዲደርስ የሚያደርግ ነገር ቢኖር ያሰብኩት እኔ በትንሽ በትንሹ ሽንኩርቱን ፈጭታችሁ ፈጭታችሁ ፈጭታችሁ ፈጭታችሁ አንድ ላይ ከምትከምሩ በትንሽ በትንሹ እያቁላላን ከዛ አንድ ላይ ቀላቅለን መስራት እንችላለን። ዘይት ሪ ታይም ሴቨር ነው እሱ። በጣም ሴቭ ያደርግላችኋል ታይማችሁን፣ እንጂ ይሄ በጣም በትልቅ ድስት ትልቅ ሽንኩርቱን አንድ ላይ አድርጎ ዝም ብሎ ሲያምሱ መዋል፣ አንደኛ ታይም የለንም፣ ጊዜ የለንም። ሁለተኛ ምንም ለውጥ በቃ ላይክ ድካም በጣም ያደክማል። ና አራት አምስት ቦታ ሽንኩርቱን ቀናንሳችሁ፣ ጥብስ አርጋችሁ፣ በትንሽ በትንሹ ጥብስስብስ አርጋችሁ ከዛ ያንን የጠባበሳችሁትን ሽንኩርት አንድ ላይ አድርጋችሁ በርበሬያችሁን ወራ አዋዚያችሁን አርጋችሁ ብትሰሩት ይቀላል ይቀላል ይቃላል። አሁን ኤክስፔሪያንስ የወሰድኩት እሱን ነው። ሁሉን አንዴ ላብስል ማለት በጣም ድካሙ ራሱ በቃ መከራ ነውና እዛ ብታረጉ የተሻለ ነው ብዬ አስባለሁ። የእያንዳንዱን ዶሮ በቃ እያንዳንዱን ላይክ ሁለት ዶሮ ምትሰሩ ከሆነ ሁለት ቦታ ሽንኩርቱን ከፍላችሁ፣ ሶስት ዶሮ ምትሰሩ ከሆነ ሶስት ቦታ ሽንኩርቱን እንትን ብላችሁ ላይክ ከፍላችሁ ማብሰል ትችላላችሁ ብዬ አስባለሁ። በተረፈ እንዴት ናችሁ? እግዚአብሔር ሰላም ለትንሳኤ ያብቃን። እንግዲህ ዝግጅቱ ኦልሞስት አልቋል። ሶስት ቀን ነው በቃ ነገ ብቻ ነው የምንጾመው። ከዛ የሚያከፍል ያከፍላል እንጂ ጾሙ አለቀ። ክብሩን እሱ ይውሰድ በእውነት አንድ ቀን ጾም ሳይመስለን ነው ያለቀው እና በጣም ደስ ነው የሚለው በጣም በቃ ደስ የሚል ጊዜ ነበረ። ለእኔ ደግሞ በጣም ትልቅ ትልቅ ሳቲስፋክሽን ያገኘሁበት ጾም ነበረ። እንደዚህ ጾም የተደሰትሁበት ጾም የለምና በጣም ንም ወዳችሁ እግዚአብሔር ያክብርልኝ። ጠፋሽ ላላችሁኝ አለሁ፣ እሺ አለሁ፣ እመጣለሁ። እሙዬ ደግሞ እመቤት ሳል አመሰግናላልሁ እና በጣም አመሰግናለሁ። ኦፈር የተሰጠኝ ከነ ልጅሽ ለሀገር ልብስ እንላክልሻ አላችሁ፣ ሁለት እመቤቶች ማለት ነው። ባይዘዌ በጣም ነው ማመሰግናችሁ። እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ ባላችሁበት። እኔ እናንተን ነው መደገፍ ያለብኝ። እናንተን በርትቼ መደገፍ አለብኝ እንጂ እናንተን እኔ እንደታገዙ አልፈልግም። ምክንያቱም አሜሪካ ስላለሁኝ ሀብታም ነኝ ለማለት ሳይሆን አትሊስት ብሩን ልክ የላችሁ እናንተ ደግሞ የሚለበሰው እናስተካክላችሁ ከላካችሁ ልኝ እጅግ በጣም ነው የምደሰተው። አንዷ ጓደኛዬ እንኳን የልጅነት ጓደኛ ሙዬ ዱባይን ያለችው እምቢ ያለችኝ ገንዘቡን ማለት ነውና ሙዬም እንደዚህ፣ እመቤት ካሳም እንደዚሁ አለች። ያልሰ እኔ ራሴን ሰርፕራይዝ ላረግሽ የማስበው ምናምን አለች። እና እመቤት ካሳን በቻናል ላይ ሄዳችሁ የሀገር ልብስ ጀምራለች ቢዝነሷን፣ እንትን በሏት ፕሊስ። እሺ፣ እና ወዳችኋለሁ። መልካም ቀን ይሁንላችሁ። እግዚአብሔር ለትንሳኤው ያብቃን። እንገናኛለን። ባባይ ደናደ